ናችሁ! ይሄን ቪዲዮ የምትሰሙ ጓደኞቼ ሰላምታ አቀርባለሁ። እዚህ እንግዲህ ከኔ ጋር በዋትሳፕ ቲቪ እና አዳነች አሉ። እንግዲህ ዛሬ የቀዳሚ ጸሎት አዳነች ነው የምትጸልየው፣ በጸሎት የምትመራን እሷ ናት። እሷን ወደ እሷ አስተላልፋለሁ። ቀጥይ ቀጥይ። እሺ፣ እግዚአብሔር ስም የተመሰገነ ይሁን አሜን። በዘመናት መካከል የማይሸመግል ዘመኑ ሁሌ የእሱ የሆነ አባታችን አምላካችን እግዚአብሔር በክርስቶስ እናመሰግንሃለን፣ አሜን። በአማልክት መካከል የሚመስል የሌለ ሁሉ ሲያልፍና ሲያረጅ እንዳልነበረ ሲሆን አንተ ጸንተ በዙፋን የምትኖር እግዚአብሔር አብ ወልድ መንፈስ ቅዱስ ክብር ላንተ ይሁን። አሜን፣ አሜን በመከራዬ ቀን ለሰማኝ፣ በሄድኩበትን መንገድ ለረዳኝ እንዳለ ያዕቆብ ዛሬም ምድራችንን፣ ህዝባችንን ጌታ ሆይ ዓለማችንን እስራኤልንም ብሎ ይዘን በፊትን ልንጸልይ ቃል ገብተናል። ይህንን ቃል ይዘን በፊትህ አለን እና ጸሎታችንን ስማ እግዚአብሔር ሆይ፣ በኢየሱስን ጸሎታችንን ስማ ጌታ ሆይ ያለ ሰው በህይወት የኖረ ሰው ምሕረት ያደረክለት ሰው ዳግም እድል የተሰጠው ሰው ይኸው አለን። በእግዚአብሔር ሆይ ሁላችንም በተለያየ ቦታ ነን፣ ግን ደግሞ በመንፈስ አንድነት እናምናለን። በክርስቶስ ኢየሱስ እናመሰግናለን። ጌ አምላክ የስምኦን አምላክ የእስራኤልን መጽናናት ሳላይ ላይ አልሞትም ብሎ ጠብቆ እንዳየ እግዚአብሔር ሆይ የምራችንን መጽናናት የህዝባችንን መጽናናት የወደቁትን መነሳት የሳቱትን መመለስ ያለቀሱትን እንባ ማበስ የእስራኤልን የትንቢት ቃል ሳናይ ጌታ ሆይ በተስፋ ካንተ ጋር ህብረት በማድረግ እንጠብቃለን። ስምህ ይባረክ። አሜን። ኧረ ኢየሱስ ክርስቶስ እሱ ለዘላለም ያው ነው። አሜን። ሀሌሉያ። ማለዳ ማለዳ አዲስ ታማኝነት ብዙ ስምህ የተመሰገነ ይሁን። አሜን። እግዚአብሔር መንፈስ ቅዱስ አሁንም እኔና እህቶቼ በይ ያለንበት ስፍራ በመንፈስ አንድነት አምነን ጸለይን። አለማችንን ህዝባችንን፣ በተለያየ ጣውት አምልኮ ያለውን እግዚአብሔር ሆይ ከእኔ በቀር አምላክ አይኑራችሁ ብለ ካንተ በቀር ያዘጋጁ ከአንተ በቀር ጣውታትን የሰሩ በሰው እጅ የተሰራ ምስል ውስጥ እንደማትኖር የተናገርክ ጌታ አሁንም ለህዝቤና ለምድሬ የረፍት ዘመን እንዲሆን በኢየሱስ ስም እንጸልያለን። አሜን አምላካችን ሃሌሉያ። ራፓን ራዳጅ ማአሴ። እግዚአብሔር ወገኖችን ምን ይፈልጋል ብትሉ እግዚአብሔር ልበ ቅኖችን ለትሁታን ጸጋን ይሰጣል፣ ትዕቢተኞችን ይቃወማል ተብሎ ተጽፏል። እግዚአብሔር ሆይ እባክህ እንዳግም በትህትና መንፈስ ባርከን። አሜን አሜን። በትህትና መንፈስ ባርከን። አሜን። ጌታ ኢየሱስ መባረክን የምታውቅ የኛ ጌታ መዳሰስን የምታውቅ የኛ ሌታ ዛሬም እንደ ቃል የኔ ስጋ ሞቶ አንተን ብቻ እንዳይ መባረክን የምታውቅ የኔ ጌታ። አሜን ኔ አንተን ብቻ ይ አሜን። ሀሌሉያ የሱስ ሀሌሉያ ሀሌሉያ ሀሌሉያ እ የነበር ዛሬም ያለህ ዘላለም በአንተ ዘንድ ያለ እግዚአብሔር ክብር ለአንተ ይሁን። አሜን። እግዚአብሔር ሆይ ተመስገን። በህይወት ጎረን ዛሬን እንድናመሰግንህ እድል ስላገኘን ተመስገን። አሜን። አሁን እህቶቼን በያሉበት እንድትረዳቸው ቃላቸውን መጠበቅ እንዲችሉ ጉልበት እንድትሆናቸው በምቹ ስፍራም ባልተመቸም ስፍራ በጊዜውም ያለ ጊዜውም ተብሎ እንደተጻፈ እግዚአብሔር ሆይ ባክህን አንተነትህን፣ አምላክነትህን፣ ጌትነትህን አያልነትህን ለዓለም ሁሉ እናውጅ ዘንድ ይህን ሚዲያ ከፍተሃልና በጌታ በኢየሱስም እንድትረዳን እንጸልያለን። አሜን። ለእስራኤል እንድትረዳ እንጸልያለን። አሜን። እግዚአብሔር ሆይ የሀገራቸውን የእስራኤልን መሪ እንዴት አድርገው እግዚአብሔር እንዳበሻቀጡት በማህበራዊ ሚዲያ ላይ አይቻለሁ። ስንቶች እንዳለ ስብሰባ ጥለው እንደወጡ አይቻለሁ። ጌታ ሆይ አንተ ሰው ከአንተ ጋር ካልሆነ በቀር ምንም ማድረግ አይችልምና ዳግም ለእስራኤል መታሰብ ይሆን አሜን። ዳግም ለምድሬ ለኢትዮጵያና ለህዝቧ መታሰብ ይሆን አሜን። ኢየሱስ ይህን ሁሉ ለምታደርገው ለአንተ ክብር ይሁንልህ። አሜን ጌታ ኢየሱስ ለእኛም ለባሪያዎቹ እረትና ቸርነት ይከተለን። አሜን ሃሌሉያ ዘላለም መኖር ይሁንልን። አሜን አሜን፣ እናመሰግናለን። የእስራኤል ቅዱስ ምስጋናህን ሁሉም እናቀርባለን። ጌታ ሆይ ከፍ ከፍ በል። የእስራኤል አምላክ የአብርሃም አምላክ የይስሐቅ አምላክ ዛሬም የምናመልከው። መጽሐፍ ቅዱስ የሚለው ምንድን ነው? መዳን ከይሁድ ነው ይላል። ይሁድ የሆነውን ኢየሱስ የምንጠብቀው የምናምነው እሱ ነው እና መጽሐፍ ቅዱስ የተጻፈውን ሁሉ እናምናለን፣ እናመልካለን። እና በዚህ በጦርነት ሰዓት እግዚአብሔር ሆይ፣ በዚህ በአስጨናቂ ሰዓት እግዚአብሔር ሆይ፣ ያንተ እርዳታም ብቻ እንድንተማመን እንጸልያለን። እግዚአብሔር ሆይ ለእስራኤል ሰላምን እንለምናለን። ሰላም ያንተ፣ ሰላም ያንተ ጥበቃ እግዚአብሔር ሆይ የመላእክት እርዳታ። መጽሐፍ ቅዱስ ምን ይላል? ታናሹ እንደ ዳዊት ይሆናል ይላል እና በዚህ በአስጨናቂ ሰዓት ዩኤን ምናምን እስራኤልን በጣም አጥላልተዋል። በጣም አሁን የሚታየው በጣም አስከፊ ጊዜ ነው። ጎግ ማጎግ፣ ጎግ ማለት ወደ ጦርነት ከተገባ በቃ እስራኤል ያው የክርስቶስ መምጫ ከእንደገና ደግሞ የቤተ ክርስቲያን ንጥቀትም ሊሆን ይችላል እና ማለት በጣም ልባችንን ከፍተን የምናስተውልበት ጊዜ ነው ማለት ነው። ምክንያቱም የትላንትናው በዩኤን የተደረገው ሪጀክሽን በእስራኤል ላይ እንደ ቀላል አይታይም። በመጽሐፍ ቅዱስ በቃ በቃ እና ስለዚህ ኢትዮጵያም እንኳን ፊትዋን ወደ ሌላ ነው ያዞረችው። ማለት ድምፅ ማቀብ ነው ያደረገችው። በጣም ትንሽ ሀገር ናቸው ከእስራኤል ጋር የቆሙት አሜሪካ፣ የተወሰኑ አገሮች ብቻ እና መጽሐፍ ቅዱስ ለአንቺ የማይገዛ ህዝብም መንግስትም ይጠፋል ይላል እና ስለዚህ ጥፋት ታዟልና ከዚህ ጥፋት እንድንድን ነው የምንጸልየው። እና የአቢጊያል ሚኒስትሪ በጣም የሚተጉ በኢትዮጵያ አሉ እና እግዚአብሔር ይባርካችሁ እና በቃ እንድንጸልይ ነው። አንድ ነገር የታዘዝ ነው ምንድነው? ጸሎት በቃ ጸሎት። በዚህ ሰዓት ከጸሎት ውጪ ምክንያቱም የእግዚአብሔር ብቻ ፈቃድ እንዲከናወን ከጸሎት ውጪ የምናደረገው ነገር የለም። እግዚአብሔር ሆይ ይሄ የጸሎት መንፈስ እግዚአብሔር ይሙላን። ኢቭን እንኳን ዘካርያስ ላይ እንደተጻፈ ምንድነው በዳዊት ቤት ላይ ምናፈሳለው አለ የጸሎትና የልመና መንፈስ በዛ በታላቁ መከራ ጊዜ እና እግዚአብሔርን እናመሰግናለን። እና በጸሎት እግዚአብሔርን እንለምነዋለን፣ ሰላምን እንለምነዋለን፣ ጥበቃን እንለምነዋለን፣ ቸርነትን እንለምነዋለን። ልባችን ነቅቶ እግዚአብሔር ሆይ በማስተዋል መቆም እንድንችል መንፈስ ቅዱስ እግዚአብሔር ሆይ ሕልውና እግዚአብሔር ከኛ ጋር እንዲሆን እግዚአብሔር ሆይ አባ ብለን እንለምናለን። እንድናቅ እግዚአብሔር እውቀት እንድትሰጠን እግዚአብሔር ሆይ ውጊያን እንድንዋጋ እግዚአብሔር ሆይ መንፈሳዊ እንድንሆን እግዚአብሔር ሆይ መንፈሳችንን በኃይል እንድታበረታ በረታ እንለምንሃለን። ጌታና አምላክ ሆይ በጌታ በኢየሱስ ስም ጌታ ሆይ እናመሰግንሃለን። በዚህ ሰዓት ደግሞ እንደዚህ በዚህ ሁኔታ እንድንጸልይ ስለረዳህን እናመሰግንሃለን። እግዚአብሔር ሆይ እለት እለት እንድትባርከን በዚህ መንፈስ በጸሎት መንፈስ እግዚአብሔር ሆይ እንድትባርከን እንለምንሃለን። እግዚአብሔር ሆይ ይሄ ሁሉ ካንተነው ነው እና የሚሆነው እግዚአብሔር ሆይ ከመንፈስ ከቃልህ ጋር እንድንጣበቅ እንለምናለን ያለን ጌታ ሆይ ምስጋና ሁሉ ለአንተ ይሁን። እግዚአብሔር ወይ ምረት ቸርነት እግዚአብሔር ወይ ይከታተለናልና እናመሰግናለን። እግዚአብሔር ወይ በደም ሸፍነን ጌታ ሆይ በደም ሸፍን ምድራችን ሕዝባችን ኢየሩሳሌምን እግዚአብሔር ሆይ ምክንያት አሁን የእስራኤል መንግስትን ማስተዋል እንድትቆጣጠር እንድትባርክ እንድትጠብቅ እንለምናለን። እግዚአብሔር ወይ መንፈስ ቅዱስ አባ አባ ብለን አሁንም የአንተ ምሪት ብቻ የአንተ ፈቃድ ብቻ በምድር ላይ እንዲከናወን እንለምናለን። እግዚአብሔር ወይ ሰይጣንና ዳቢሎስ በእነዚህ በኢዝቦላ በእስላሚክ ስፒሪት የሚነሳሳ እግዚአብሔር ወይ ክፉ ሁሉ በስም ስልጣን የተገለበጠ ይሁን፣ አቅምና ሀይሉ የተገለበጠ ይሁን፣ አቅምና ጉልበቱ እግዚአብሔር ከራሽያ የሚወ የሚወጣ ከቻይና የሚወጣ እግዚአብሔር ወይ ክፉ የሆነ መንፈስ እግዚአብሔር ወይ እልቅትን የሚያመጣ እግዚአብሔር የተለያየ ክፋትን ይዞ የበ በበቀለ እግዚአብሔር ወይ በበቀልህ እንድትወጣ እንለምንሃለን። እግዚአብሔር ማሸነፍን ኃይልም ከእግዚአብሔር ነው ተብሎ ተጽፏል። ድሉ ያንተ ስለሆነ እግዚአብሔር ሆይ እስራኤልን በድል ስለምታወጣ እግዚአብሔር ወይ፣ እግዚአብሔር አንተ ስለምትጠቀም እግዚአብሔር ወይ፣ ጦሩም የጦርነቱም ያንተ ስለሆነ እናመሰግናለን። ጌታ ወይ፣ ምስጋና ሁሉ በፊትህ እናቀርባለን። በኢየሱስ ስም አሜን። አዱዬ ተባረኪ። ብሩኩኝ። በቃ ቅዳሜ ቅዳሜ ሽን ትቀጥያለሽ፣ ጸልይ ነገ ደግሞ እንቀጥላለን። ሽ አዱዬ ተባረኪ፣ የኔ ውድ ብሩኩኝልን። በይህንን የምትሰሙ ደግሞ ከኛ ጋር እንድትጸልዩ ከእኛ ጋር እንድትተባበሩ ጥሪ እናቀርባለን። እና ተባረኩ፣ ብርኩኑ። ቻው። አዱዬ ተባረኪ። እሺ